በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። በያላችሁበት ሀገር የሰዓት አቆጣጠር እንደምንሰነበታችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ። በሕማማት ውስጥ ባሉ እያንዳንዱ ዕለታት ምን ተከወነ እኛስ ምን ማድረግ ይጠበቅብናል? የሚለውን እየተመለከትን እንቆያለን ማለት ነው። ሕማማት የሚለው ቃል የተወሰደው ከግዕዝ ቃል ይወጣ ነው። ሀመ ማለት ታመመ ማለት ሲሆን ህማማት ህመሞች የመስቀልን መከራ የምናስብበት በቀጥታ እንግዲህ የመስቀል መከራ ስንል የሚገናኘው ክብር ምስጋና ይግባውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እኛን ለማዳን ከተቀበለው የመስቀልን መከራ ጋር ይሆናል ማለት ነው እሁድ የሆሳዕና ስንብት ከተደረገ በኋላ እስከ ዓርብ ስንብት ድረስ ያለው ሰሞነ ህማማት በሚለው ውስጥ ይጠቃለላል ሶስት ነገሮች ናቸው የሚከወኑት። የምናስበው የ5500 ዘመንን የሰዎች ህይወትና ኑሮ ምን እንደሚመስል ከድህነት ጋር የተገናኘውን ጉዳይ ታነሳለች። ያ የጨለማ ዘመን ነበር፣ ዐመተ ፍዳ፣ ዐመተ ኩነኔ ይባል ነበር። በዛ ዘመን መስቀል አልነበረም፣ በዛ ዘመን ቡራኪ አልነበረም፣ በዛ ዘመን ድህነት አልነበረም፣ ፍጹም የነፍስ ድህነት አልተሰጠም ነበር። ያን የጨለማ ዘመን ታስታውሳለች። በቤተክርስቲያን ውስጥ የሚከወኑ ስርዓቱን የተመለከቱ ነገሮች በሙሉ ከቤተ መቅደሱ ውጪ ነው። መስዋዕት አይሰዋም። ጸሎተ ፍታት የለም። ካናት ጥቁር ይለብሳሉ። የሐዘን ድባብ በአጠቃላይ የሚታይበት ሁኔታ ነው ያለው 5500 ዘመንን ክንውን ትነግራናለች። በአብዛኛው የነቢያቱ መጻሕፍቶች የትንቢት መጽሐፍቶች ይነበባሉ። ሁለተኛው የክርስቶስን ህማሙን እና መከራውን የምናስብበት ነው አስራ ሶስቱን ህማማተ መስቀል የምናስብበት ነው። የክርስቶስን ህማም፣ የክርስቶስን መከራ የምናስታውስበት የምናስብበት ከዛ ህማምና መከራ የምንሳተፍበት ሰሙን ወይም ሳምንት ነው ማለት ነው። ሶስተኛውና የመጨረሻው የራሳችንን ኃጢአት፣ የራሳችንን በደል እያስታወስን የምናለቅስበት የምንጸጸትበትና የምናዝንበት ነው። ስለዚህ ሰው በሰሞን ህማማት ወደ ቤተክርስቲያን ሲሄድ እነዚህን ሶስት ነገሮች እያስታወሰ ስርዓት አምልኮ ይፈጽማል ማለት ነው። በሕማማት ሰሙን ያሉት ዕለታት እያንዳንዳቸው ስያሜ ያላቸው እንግዲህ የሆሳና በዓል ከተከበረ በኋላ ጠዋት ላይ ሁሉ ስርዓት ተፈጽሞ በህብረት የሚደረገው ፍትሐት ሁሉ ተከናውኖ ሰሮተ ህዝብ ከሆነ በኋላ ከተለያየን በኋላ ማለት ነው። ወዲያውኑ የዕለተ ሕማማት ስርዓት ይቀጥላል ማለት ነው። ምክንያቱም ቦራኬ የለም መስቀል መሳለም የለም። ከዛ በኋላ ከበሮ መምታት የለም። በቀጥታ ይቀጥላል ማለት ነው። ከዛ ከሌሊቱ ጀምሮ ምንባባቱ ሁሉ በተለይ በግብረ ሕማማት ላይ ተቀምጦ እንደምናገኘው አገልግሎቱ በዛው ይቀጥላል ረቡን የአይሁድ ምክር የጸናበት እቺ ዕለተ ረቡ አንደኛ የምክር ቀን ትባላለች። ወይም ምክረ አይሁድ የተፈጸመባት ቀን ከሰኞ ጀምሮ ሲመክሩ ቆይተው በዕለተ ረቡዕ ምክራቸው ጸንቷል። አይሁድ በጣም ተጨንቀው ነበር። ምክንያቱም የአይሁድ ፋሲካ ሐሙስ ነው የሚከበረው። ዋዜማው ላይ ነው። አሁን ሸንጎ ተሰብስቦ ሲመክር ልብ አድርጉ፣ ምን አይነት ጭንቀት እንዳለ ማለት ነው። በዓሉ እንዲረበሽ አይፈልጉም፣ መጠላትም አይፈልጉም። ግን ለይተው ክርስቶስን ከህዝቡ መነጠል ይፈልጋሉ። ይሄን ማድረግ ደግሞ በጣም ከባድ ነው። ህዝቡ ለበዓሉ ከያለበት ተሰብስቦ በከተማው ከትሞ ነበር። ህዝቡ ደግሞ በክርስቶስ ትምህርት እየታሳባ ያለበት ሁኔታ ነበር። ጭንቀታቸውን ከሚያጋሩን የመጽሐፍ ቅዱስ ክፍሎች መካከል አንዱ ወንጌላዊ ዮሐንስ የጻፈው በዮሐንስ ወንጌል ምዕራፍ 12 ቁጥር 19 ላይ ተመዝግቦ የምናነበው ነው። እንደዚህ ይላል። ስለዚህ ፈሪሳውያን እርስ በርሳቸው አንድስ እንኳ ልታደርጉ እንዳይቻላችሁ ታውቃላችሁን? ዓለሙ ሁሉ በኋላው ተከትሎት ሄዷል አሉ ይላል። አልአዛር ከሞት የተነሳው መጋቢት ሀያ ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቢታንያ ሄዶ አልአዛርን ያስነሳው ትኩስ ነው። አሁን ሆሳና የተከበረው ደግሞ በ22 ነው። ህዝቡ በሙሉ ክርስቶስን ለማየት በነቂስ የወጣው ከአራት ቀን በኋላ ያስነሳው ይሄ ማን ነው የሚል ነው። ስለዚህ ይህን ታምር ለማየትም ሰው በጣም ጓጉቶ ተሰብስቦ በነቂስ ወጥቶ በኢየሩሳሌም አንደኛ የፋሲካ በዓላቸው ነው በየዓመቱ የሚያከብሩት ማለት ነው። ሁለተኛ ይሄ ታምር ተደርጓል። ሶስተኛ፣ ክርስቶስን ደግሞ አይሁድ ተሰብስበው ለማስወገድ የሚመክሩበት ጊዜ ነው። ስለዚህ በጣም የጭንቅ ጊዜ ነበር ማለት ነው። ዕለተ ረቡዕ በጣም ከባድ ሰዓት ነበረች። በቤተክርስቲያናችንም ከሚጾሙት ሰባቱ አጽዋማት አንዱ አድርጋ ቤተክርስቲያናችን አስገብታ እንደምንጾመው ሁላችንም እናስባለን። የተፈረደበት ቀን ነው። ግን ለምን እንጾማለን? በክርስቶስ ላይ ሳይሆን የተፈረደው በሞት ላይ ነው የተፈረደው በዳቢሎስ ላይ ነው የተፈረደው። ስለዚህ የእኛ ነፃነት የጀመረበት ቀን ስለሆነ ዕለተ ረቡን በጾም እናስበዋለን ማለት ነው። በሌላ ቦታ ላይም በማቴዎስ ወንጌል ምዕራፍ 26 ቁጥር 2 ላይ በዚያን ጊዜ የካህናት አለቆች፣ የህዝብ ሽማግሌዎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኮል ሊያስይዙት ሊገድሉትም ተማከሩ። ነገር ግን በህዝቡ ዘንድ ሁከት እንዳይነሳ በበዓል አይውናሩ፣ ረቡዕ እንዳይያዝ ሐሙስም ቀን እንዳይያዝ በዓሉ ከተከበረ በኋላ መሆን አለበት ብሎ ተጨነቁ። ለመያዝ ለማሰር፣ ለመግደል የሚያበቃ ምንም አላገኙ። ህዝቡ እንደማይቀበላቸው ስለሚያውቁ በተንኮል ነው ሊያስይዙት ያሰቡት ማለት ነው። ይህንን ተንኮል ለመስራት የተሰበሰቡበትና የወሰኑት ውሳኔያቸው የጸናበት እለት ነው። ይህን ጭንቀታቸውን የሚያስወግድላቸው የውስጥ ሰው ፈለጉ። የውስጥ ሰው አገኙ። ያ የውስጥ ሰው ይሁዳ ነበር። እግዚአብሔር እንዲህ ከመሆን የጠበቀ ስለዚህ ይሁዳ ነበር። ይሁዳ በዚህ በማቴዎስ ወንጌል ምዕራፍ 26 ከቁጥር 14 ጀምሮ እንደምታነቡት በዚያን ጊዜ ያስቆሮቱ ይሁዳ የሚባለው ከአስራ ሁለቱ አንዱ ወደ ካህናቱ አለቆች ሄደ። ምን ልትሰጡኝ ትወዳላችሁ? እኔ አሳልፌ እሰጣችኋለሁ አላቸው። እነሱ 30 ብር መዘኑለት። ከዚያ ሰዓት ጀምሮ አሳልፎ ሊሰጠው ምቹ ጊዜ ይሻ ነበር። ይህ ያንን ብር ተቀብሎ ወደ ወንድሞቹ እና ጌታችን መድኃኒታችን ኢየሱስ ክርስቶስ ወዳለበት ቦታ መጣ ማለት ነው። ስለዚህ ረቡ ይሄ የሆነበት ነው፣ የምክር ቀን ነው። ሁለተኛ ረቡ የመልካም መዓዛ ቀን ተብሎ ይጠራል። የመልካም መዓዛ ቀን የተባለው ክርስቶስ በስምዖን ቤት ሳለ እድሜዋን ሙሉ በዝሙት ትኖር የነበረች ያቺ ማርያም እንተ ዕፍረት፣ ባለሽቷ ማርያም፣ ዘማዊቷ ማርያም የምንላት ማለት ነው የሦስት መቶ ወቄት ወርቅ ሽቱ ይዛ መጣ በላዩ ላይ የነሰነሰችበት ወይም ያርከፈከፈችበት ዕለት ነው። ከሽቶ መዓዛ የተነሳ ዕለቱ የመልካም መዓዛ ቀን ተብሎ ተሰይሟል። በማቴዎስ ወንጌል ምዕራፍ 26 ከቁጥር 6 ጀምሮ ስናነብ ኢየሱስ በቢታንያ በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋው እጅግ የበዛ ሽቶ የሞላበት የአልባጥሮስ ብልቃጥ ይዛ ወደሱ መጣች። በማዕድም ተቀምጦ ሳለ በራሱ ላይ አፈሰሰችበት ይላል። ይሄንን በማስታወስ የመዓዛ ቀን ብላ ቤተክርስቲያን ታስበዋለች ማለት ነው። የእንባ ቀንም ይባላል። በሶስተኛ ደረጃ የዚችን ሴት እንባ በማሰብ ይቺ ሴት ወደ ክርስቶስ መጣች፣ እግሩን ይዛ አለቀሰች። እንባዋ እግሩ ላይ መፍሰሱን ስትመለከት ደንግጣ የራሷን ፀጉር ወደ እግሯ መጣችና በፀጉሯ አበሰች። ማንነቷን ጥላ ማለት ነው። የሴት ልጁ ቦታ ፀጉሯ ነው፣ ግን ስለ ክርስቶስ ራሷን ጥላ ማንነቷን ጥላ አሁን ሊከተለኝ የሚወድ ቢኖር ራሱን ይካድ የሚለው ቃል እዚህ ጋር ይመጣል ማለት ነው። ራሷን ክዳ በፀጉሯ አበሰችው። ከዛ በኋላ ያንን ሽቱ ቀባችው። በዚህ ምክንያት የመዓዛ ቀን ተብሎ ይጠራል። ማርያም ዋጋው እጅግ የበዛ የከበረ የጥሩ ናርዶ ሽቶ ንጥር ወስዳ የኢየሱስን እግር ቀባቸው፣ በፀጉሯም እግሩን አበሰችው። ቤቱም ከናርዱ ሽቶ የተነሳ ሞላ። ያንን በማስታወስ ቤተክርስቲያናችን የልዩ መዓዛ ቀን ትሏለች። በዚህ ወቅት ይሁዳ ደቀመዛሙርቱም ይቺን ሴት አስጨንቋት ነበር። ይሁዳ ለምንድን ነው ይሄ ሽቶ ሦስት መቶ ብር የወጣበት ሽቶ የሚባክ ነው ገንዘቡ ለድሆች ቢሰጥ ምን አለበት ብሎ ተቆጣ ይላል። ደቀመዛሙርቱም የይሁዳ አሳቡ በጎ መስሏቸው አብረው ተቆጡ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ለምን ታደክሟታላችሁ? ይህንን ያደረገችው እሷ ስለሞቴ ነው። ስለዚህ ልታደግሟት አይገባም፣ ተዋት አለ። እንደውም የዚህች ሴት ታሪክ የዚህች ሴት ዝና ማለት ነው በአራቱም ማዕዘን ይነገራል ብሎ ተናገረ። ይህን ሰምተው የዚህችን ሴት ታሪክ አራቱም ወንጌላዊያን ጽፎታል። በአራቱም ማዕዘን ማለት በመላው ዓለም ስለዚህ ሴት ይነገራል መታሰብ ያሰጣት ማለት ነው። እቺ ሴት ያደረገችው ስራ ያሳየችው ፍቅር ሲነገርላት ይኖራል ማለት ነው። ይሁዳ ይህንን ያለው ለምንድን ነው ስንል ዮሐንስ በደንብ አድርጎ አስቀምጦታል። በዮሐንስ ወንጌል ላይ ስታነቡ ይሁዳ ሌባ ስለነበር ነው። እርሷም ይህንን ሽቶ በሰውነቱ ላይ አፍስሳ ለመቃብሬ ያደረገችው እርሱም ይህንን ሽቶ በሰውነቴ ላይ አፍስሳ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ ለመቃብሬ አደረገችው እላችኋለሁ። ይሄ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ስለ እርሷ መታሰቢያ እንደሆነ ይነገራል። የማቴዎስ ወንጌል ምዕራፍ 26 ቁጥር 17 ላይ ማለት ነው። ይሄን ሰምተው በሚያጉረመርሙበት ጊዜ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እሷን ነፃ የሚያወጣና እኛም መልካም ነገር ካደረግን በኋላ ሰዎች የፈለገውን ያህል ነገር ቢናገሩ ወደ ውስጥ ማስገባት እንደሌለብን የሚያጸናንን ቃል የተናገረው ቅድም እንዳልኩት ይህንን ቃል ከተናገረ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን ሽቱ ለመታሰቢያ ያደረገችውን ሽቱ ማለት ነው ተቀበላት። ምክንያቱም አይሁድ በልማዳቸው ማለት ነው ወደ ሰው ከሞተ በኋላ ከቀበሩት በኋላ በሶስተኛው ቀን ወደ መቃብሩ ሄደው ሽቱ ይቀባሉ፣ ጸሎት ይጸልያሉ። መቅደላዊት ማርያም ይህንን ለማድረግ ወደ መቃብሩ ስትሄድ ቀድሞዋት እንደሚነሳ ስለሚያውቅ አስቀድሞ ተቀበለላት ማለት ነው። ስለዚህ ይሄ የተደረገበትን ቤተክርስቲያናችን ታስባለች ማለት ነው። በሰሞን ሕማማት ውስጥ ያሉት ዕለታት ታሪካቸውን ምሳሌነታቸውን እያወቅን ብናከብራቸው ዋጋ እናገኝባቸዋለን። ግብረ ሕማማቱ ይነበባል በቤተክርስቲያን ሁላችን በቤተክርስቲያን ተገኝተን ይህንን ስርዓት እንከታተላለን ማለት ነው። እንግዲህ ስለነበረን ጊዜ ሁሉ እግዚአብሔር አምላክ ክብር ምስጋና ይግባው። በሰሞነ ህማማቱ ወደ ቤተ ክርስቲያን ተጠግተን የሰራነውን ኃጢያት በማስታወስ የተደረገልን ውርታ በማስታወስ እንድናሳልፍ አደራ እንላለን ማለት ነው። መልካም የሰሞነ ህማማት ጊዜ እንዲሆንላችሁና ለብርሃነ ትንሳኤ እንዲያደርሳችሁ እመኛለሁ። ላይክ ሼር፣ ሰብስክራይብ በማድረግ መርሃ ግብሩን ለሌላው ማድረስ እንዳትረሱ። ይቆየም